እውነት ነው። ቶዮታ በነ ቢዋይድ የተቀማውን ገበያ ለማስመለስ ቆርጦ የተነሳ ይመስላል። ከትናንት ወዲያ ለገበያ ያቀረበውን ቢዜድ ስሪ ኤክስ የተሰኘውን መኪና አጣጥመን ሳንጨርስ ዛሬ ደግሞ አዲስ ብራንድ ይዞ መጥቶልናል ቶዮታ ሲኤችአር ፕላስ ኢቪ። የመኪና በነዳጁ ዘመን ቶዮታ ሲኤችአር ተብሎ ይጠራ የነበረ ሲሆን ኋላ ላይ ሃይብሪድ መኪኖችን ይዞ የመጣ ድንቅ መኪና እንደሆነ ሁላችሁም ታስታውሱታላችሁ። አሁን ደግሞ ሙሉ ለሙሉ ኤሌክትሪክ ሆኖ መጥቷል። በዚሁ አጋጣሚ ለቶዮታ መኪና አፍቃሪዎች እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም ቶዮታ ሁሉንም ብራንዶች ወደ ኤሌክትሪክ እየቀየረ ይገኛል። እንደምታውቁት ኢትዮጵያ ውስጥ ከኤሌክትሪክ መኪኖች ውጪ የነዳጅ መኪኖቹ ማስገባት ስለማይቻል ይህንን መኪና ማግኘት በጣም አዳጋሽ ነበር። አሁን ግን በኤሌክትሪኩ ስለመጣ ለብዙዎቻችሁ እንኳን ደስ አላችሁ የሚያስብል ነው። እነዚህ ቻረን የነካ ደግሞ እነቪስንም እንደሚነካቸው እየተሰማ ነው። ያ ሆነ ማለት ደግሞ አስቀድመው የገቡትና እንቶኔ መኪኖች ውሃ በላቸው። ደስ የሚለው ነገር ይህ ብቻ አይደለም፣ ዋጋቸው ከነዳጁ ይልቅ እጅግ ተመጣጣኝ መሆኑ ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪኖች እናወራለን። ከትናንት ወዲያ አዲሱን ቶዮታ ቢዜድ ስሪ ኤክስ የተሰኘውን መኪና ሁላችንም ቃኝተ ነው ነበር። ብዙዎቻችሁ ወዳችሁታል። ስለወደዳችሁት እጅግ አድርጌ አመሰግናለሁ። ገንቢ አስተያየትም ስለሰጣችሁኝ ምስጋናዬ የላቀ ነው። የተከበራችሁ የቻናሌ ቤተሰቦች ሰዎች ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ሁላችሁም ላይክ፣ ሰብስክራይብ አድርጉ። በዚህ ሳምንት ብቻ ቶዮታ ወደ ሦስት መኪኖችን በተለያዩ ትሪም ሌቭሎችና ዋጋ ለገበያ አቅርቧል። ቶዮታ እያመረታቸው ያለው መኪኖች በዋጋቸው እጅግ ርካሽ የሆኑና በተለይ ለኛ ሀገር እጅግ ተስማሚ የሆኑ መሆናቸው በብዙዎች ዘንድ እየተነገሩ ይገኛሉ። ይህ ብቻ አይደለም፣ እነዚህ ለሽያጭ የቀረቡት መኪኖች ለአውሮፓ ገበያም የሚቀርቡ መኪኖች ናቸው። አስደናቂ እርምጃ ከዚህ በኋላ ቶዮታ ላይ የሚደርስበት በፍጹም አይገኝም። በተለይ ኢትዮጵያ ውስጥ ቶዮታ ብዙ መኪኖችን ማምረት ከቻለ ማለትም እንደ አቅማችን ማምረት ከቻለ ቶዮታን መወዳደር የሚችል ብራንድ በፍጹም አይገኝም። ምናልባትም እንደ ወንጀል ሊቆጠር ይችላል። ምክንያቱም ብዙ ሰው ቶዮታን ያደንቃል፣ ቶዮታን ይወዳል። የተከበራችሁ የቻናል ቤተሰቦች። ቶዮታ በሌሎች መኪኖች የተቀማውን ገበያ መልሶ የሚቆጣጠሩ ይመስላችኋል? እኔ ለመገመት እቸገራለሁ። እናንተ ግን ሀሳብ አስተያየታችሁን በኮመንት ላይ ማስፈር ትችላላችሁ። ሰሞኑን ቶዮታ ትልቅ አብዮት ላይ ይገኛል። እስካሁን ደብቆ ሲያበለጽጋቸው የቆዩትን መኪኖች አሁን ለገበያ እያቀረባቸው ይገኛል። ከዚህ በኋላ የሚመጡት መኪኖች ደግሞ ርቅሰታቸው እየባሰ እንደሚሆንና ሌሎች መኪኖች ቶዮታን መፎካከር እስከማይችሉበት ደረጃ ርካሽ መኪኖችን ይዞ እንደሚመጣ እየተናገረ ይገኛል። ምናልባትም ይሄንን ዜና ስትሰሙ አብዛኞቻችሁ ትደስታላችሁ። ምክንያቱም ቶዮታን ትወዳላችሁ አውቃለሁ። መቼስ ኢትዮጵያዊ ሆኖ ቶዮታ የማይወድ ሰው በጭራሽ የሚገኝ አይመስለኝም። የተከበራችሁ የቻናሌ ቤተሰቦች፣ አሁን ደግሞ ስለዚህ መኪና የተወሰኑ ሀሳቦችን የማነሳላችሁ ይሆናል። የተከበራችሁ የቻናሌ ቤተሰቦች፣ አሁን ደግሞ ስለዚህ መኪና የተመረጡ ስፔሲፊኬሽኖችን የማነሳላችሁ ይሆናል። ከዛ በፊት ግን ለማወዳደር እንዲመቸኝ የዚህ ቀደሙ ቶዮታ ሲኤችአር ሪቪው ልስጣችሁ። እንደምታውቁት ቶዮታ ሲኤችአር ከዚህ በፊት በነዳጅ እና በሃይብሪድ ለሽያጭ የቀረበ መኪና ነው። ፓወር ትሬኑ 1.8 ሊትር ሃይብሪድ የሚባል ሲሆን ኢንጂኑ 2ዜድአርኤፍኤክስኢ የሚባል ነው። ኮምባይንድ ፓወር አውትፑቱ 103 ኪሎዋት ሲሆን 138 ሆርስ ፓወር ማመንጨት ይችላል። የካርበን ልቀቱ የሚጀምረው 105 ግራም ፐር ኪሎ ሜትር ሲሆን፣ ባለ 2 ሊትር ሃይብሪዱ ኢንጂኑ M20 ባለ 2 ሊትር ሃይብሪዱ M20 AFX S የሚባል ኢንጂን ተገጥሞለታል። ኮምባይንድ ፓወር አውትፑቱ ደግሞ 145 ኪሎ ዋት ሲሆን፣ 194 HP የማመንጨት አቅም አለው። ባለ 2 ሊትር ሃይብሪዱ ማለት ነው። የካርበን ልቀቱ ደግሞ 110 ግራም ፐር ኪሎ ሜትር ሲሆን፣ ትራንስሚሽኑ ሲቪቲ የሚባል ነው። ኮንቲንዩስሊ ቫሪያብል ትራንስሚሽን ድራይቭ ትሬኑ ፍሮንት ዊል ድራይቭ የሚባል ሲሆን ፐርፎርማንሱን በተወሰነ መልኩ እንመልከት። በፐርፎርማንሱ ስር ፊውል ኢኮኖሚውን ስንመለከት 100 ኪሎ ሜትር ለመጓዝ አራት ሊትር የሚፈጅበት ሲሆን ይህም ማለት በአንድ ሊትር ወደ 24 ኪሎ ሜትር መጓዝ ይችላል ማለት ነው። ይህም የሚወሰነው እንደ ሞዴሎቹ ይሆናል። ምክንያቱም ቶዮታ ሲኤችአር የተለያዩ ሞዴሎች ስላሉት የተከበራችሁ የቻና ለቤተሰቦች ይህንኑ መኪና ዳይመንሽኑንና ክብደቱን እንመልከት። ቦዲ ታይፑ SUV የሚባል ሲሆን ርዝመቱ 4360፣ ስፋቱ 1795፣ ቁመቱ ደግሞ 1550 ሚሜ ነው። ዊልቤዙ ደግሞ 2640 ሚሜ ሲሆን ክብደቱ 1440 ኪሎግራም ነው። ቦት ስፔሱ ወይም የኋላ መጫኛው ደግሞ 377 ሊትር ሲሆን ፊውል ታንክ ካፓሲቲው ደግሞ 43 ሊትር የመያዝ አቅም አለው። የተከበራችሁ የቻናል ቤተሰቦች ስለቀደመው ሲኤችአር ይህን ያልካልኳችሁ፣ ስለ አዲሱ ኤሌክትሪክ መኪና ደግሞ የተወሰኑ ስፔሲፊኬሽኖችን ልንገራችሁ። የመጀመሪያው የምነግራችሁ ነገር ዳይሜንሽኑ ነው። የዚህ አዲስ መኪና ርዝመቱ 4520 ሚሜ ሲሆን ስፋቱ ደግሞ 1870 ሚሜ ነው። ቁመቱ 1595 ሚሜ ሲሆን ዊል ቤዙ ደግሞ 2750 ሚሜ ነው። ቅድም ከነገርኳችሁ ሲኤችአር ማለትም ከድሮ ሲኤችአር ጋር ሲነጻጸር ዳይሜንሽኑ ትንሽ ከፍ ማለት አዝማሚያን ያሳያል። ለምሳሌ ቁመቱን ብንመለከት የድሮ 1550 ሚሜ ሲሆን አዲሱ ደግሞ 1595 አካባቢ ያስነብባል። ስለዚህ በተወሰነ መልኩ አዲሱ መኪና ብልጫ አለው ማለት ነው። ቦት ስፔሱን ስንመለከት የድሮ መኪና 377 ሊትር የመጫን አቅም ሲኖረው አዲሱ መኪና ደግሞ 416 ሊትር የመጫን አቅም አለው። ስለዚህ አዲሱ የኤሌክትሪክ አዲሱ ሲኤችአር ፕላስ የተባለው ኢቪ መኪና ብልጫ አለው ማለት ነው። የተከበራችሁ የቻና ላይ ቤተሰቦች አሁን ደግሞ የምነግራችሁ ስለዚህ መኪና የባትሪ ሁኔታ ነው። ይህ መኪና በሁለት የባትሪ አማራጮች ለሽያጭ የቀረበ ሲሆን አንደኛው 57.7 ኪሎዋት አወር ሲሆን ሁለተኛው ደግሞ 77 ኪሎዋት አወር ነው። ባለ 57.7 ኪሎ አታወሩን ስንመለከት ሆርስ ፓወሩ 165 ሆርስ ፓወር ሲሆን ባለ አንድ ሞተር ነው። ቱ ዊል ድራይቭም ኦል ዊል ድራይቭም ያለው ሲሆን በቱ ዊል ድራይቭ 221 ኤችፒ ማመንጨት ይችላል። ሁለቱ የባትሪ አማራጮች የተለያየ ዋጋ እንዳላቸው መገንዘብ አለባችሁ። የተከበራችሁ የቻና ለቤተሰቦች እንደምትመለከቱት እንግዲህ አዲሱ መኪና በብዙ መልክ ከቀደመው ሲኤችአር በጣም የተሻለ እና ፉል ኤሌክትሪክ የሚባል መኪና ስለሆነ በተለይ ለሀገራችን እጅግ ተስማሚ የሚባል ነው። ሌላኛው የምነግራችሁ ጉዳይ ደግሞ ሬንጅ ና አክሰለሬሽን ነው። መኪናውን ቅድም ለሁለት ከፍዬ እንደነገርኳችሁ ሬንጅ ና አክሰለሬሽኑን ስነግራችሁ በባትሪ አቅሙ እየከፈልኩ ይሆናል። ባለ 57.7 ኪሎ ዋት ሐውሩ 455 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን አፎርደብል ከሚባሉት መኪኖች አንጻር ሲታይ እጅግ የተሻለ ነው። ከ0 እስከ 100 ኪሎ ሜትር ፐር ሐውር ለመጓዝ አክሰለሬሽኑ 8.6 ሰከንድ የሚፈጅበት ሲሆን ይህም ከሌሎቹ አንጻር የሚደረስበት አይደለም። ሁለተኛው ደግሞ በቱ ዊል ድራይቭ ያለውን አቅም እንመልከት። ይህ መኪና በቱ ዊል ድራይቭ ሆኖ 77 ኪሎዋት አወር ባትሪ ያለውን መኪና ስንመለከት 600 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን አክስለሬሽኑ ማለትም ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመጓዝ 7.2 ሰከንድ ይፈጅበታል። ኦል ዊል ድራይቭን ስንመለከት ደግሞ 525 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሲሆን ከ0 እስከ 100 ኪሎ ሜትር ፐር ሃወር ለመጓዝ 5.2 ሰከንድ ብቻ የሚፈጅበት ነው የሚሆነው። የተከበራችሁ የቻናል የቤት ሰዎች አሁን ደግሞ የምነግራችሁ የወጣለትን ዋጋ ነው። ይህ መኪና የወጣለት ዋጋ 45000 የአሜሪካን ዶላር ነው።